በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወልደ ጓለመያው የሰው ልጅ እግዚአብሔርነትን በመጽሐፍ ቅዱስ ቅዱስ ዮሐንስ እንዴት እንደገለጸው እንመልከት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይለናል የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በዚህ የፍቁረ ጊዜ ቅዱስ ዮሐንስ ንግግር ክርስቶስን እግዚአብሔር እንደሆነ የማያምን ማን ነው? ወንጌላዊው ቃል ብሎ የጠራው ወልድን እንደሆነ የማያምንና የሚከራከር ሰው ይኖር ይሆን? ወንጌላዊው ቃል ብሎ የጠራው ወልድን እንደሆነ የማያምን የለምና ቃል የተባለው ወልድ ለመሆኑ ማስረጃ መጥቀስ አያስፈልገን። ለመሆኑ ወንጌላዊው ቃልን በእግዚአብሔር ዘንድ ነበረ ብሎ አንዴ ከነገረን በኋላ ዳግመኛ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ በማለት ሁለት ጊዜ ለምን ተናገረ ነውስ? ወንጌላዊው ከላይ መናገሩን ዘንግቶ ባለማወቅ የደገመው ሊሆን አይደለም። በቁረ ጊዜ ቅዱስ ዮሐንስ እየነገረን ያለው በመጀመሪያ ቃል ነበር። ይህ መጀመሪያ የሚለው ቃል መጀመሪያ የሌለው መጀመሪያ ነው። ከሶስቱ አካል አንዱ አካል ወልድ ዓለም ከመፈጠሩ አስቀድሞ በቅድምና መኖሩን ያስረዳናል በቅድምና የነበረም የነበረ ወልድም ያም ቃል በእግዚአብሔር ዘንድ ነበረ አለ። በቅድምና የነበረው ወልድም በአብ ዘንድ ህልው ሆኖ ነበረ ያም ቃል ብሎ ተናገረ። አብ በወልድ ቃልነት ነባቢ ነውና በአብ ዘንድ ህልው ሆኖ የሚኖረውም ቃልም ቃልም እግዚአብሔር ነበረ አለ። ይህም በአብ ህልው ሆኖ የሚኖረው ቃልም ዘረው ቃል ያይደል አካላዊ ቃል እግዚአብሔር ነው። ክርስቶስ ግዙፍም ረቂቅም የሚታይም የማይታይም የሚዳሰስም የማይዳሰስም መሆኑ የማይታይ የማይዳሰስ የነበረ ረቂቅ መለኮት ከሚታይ ከሚዳሰስ ግዙፍ ስጋ ጋር ሲዋሃድ አንድ አካል አንድ ባህሪ ሆኗል። በመሆኑም ከተዋህዶ በኋላ ይህ የመለኮት ይህ የስጋ ገንዘብ ነው ብሎ ሁለት ማድረግ መለየት አይቻልም። በተዋህዶ አንድ አካል አንድ ባህሪ የሆነ አንድ ክርስቶስ ረቂቅም ግዙፍም የሚታይም የማይታይም የሚዳሰስም የማይዳሰስም ነውና ስጋ የሚታይ የሚዳሰስ የሚያዝ ሲሆን ነገር ግን ረቂቅ መለኮትን ገንዘቡ በማድረጉ የማይታይ የማይዳሰስ የሚሰወር ሲሆን እናየዋለን። ሊደበድቡትም ድንጋይ አነሱ፣ ጌታችን ኢየሱስ ክርስቶስ ግን ተሰወራቸው፣ በመካከላቸውም አልፎ ሄደ ብሎ በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ነግረናል። ክርስቶስን ሁለት ባህሪ ነው የሚሉትን ሰዎች እንዲህ ብለን እንዲህ እንጠይቃቸው። በውኑ በአይሁድ መካከል አልፎ የሄደውና የተሰወራቸው ማን ነው? ቃል ነውን? ወይስ ወይ ስጋ ነው? ስጋ ነው እንዳንል ስጋ መሰወር አይቻልም። ቃል ነው እንዳንል ስጋ ከፊታቸው የለም። በዚያውም ላይ ቃል ጥንቱንም ስውር ነውና፣ ይህ ሲሆን አንዱ ክርስቶስ ስውርም ክሱቱም ስለሆነ ነው። የሚታይ የተገለጠ የነበረው ስጋ ረቂቅ መለኮትን ገንዘቡ አድርጓል አድርጓልና በሰዎች መካከል አልፎ እየሄደ የማይታይ ስውር ሆነ። አሁንም ተሰወረ ስንል ስጋ ግዙፍነቱን ሳይለቅ መሆኑ ልብ ይባል። ግዙፍነቱንስ ቢለቅ ኑሮ ውላጤን ባመጣብን ነበር። ነገር ግን አንዱ ክርስቶስ ግዙፍም ረቂቅም የሚታይም የማይታይም ነውና በመካከላቸው አልፎ ሲሄድ ሳያዩት ቀሩ። አንዱ ክርስቶስ የሚያዝም የማይያዝም ነው። ሊያዝ ይችላል፣ ነገር ግን በፈቃዱ እንጂ ያለ ፈቃዱ አይያዝም። ማለታችን ለዚህ ነበር። ያለ እርሱ ፈቃድ በራሳቸው በአይሁድ ፈቃድ ሊይዙት ስለመጡ ሳይያዝ ቀረ። ዳግመኛም ክርስቶስን በተራራ ገብተው ይጥሉት ዘንድ ወደ ተራራ ወስደውት ነበር። ዳሩ ግን የሚያዝ የሚጨበጥ የነበረው ስጋ የማይጨበጥ የማይያዝ ረቂቅ መለኮትን ገንዘቡ በማድረጉ በመካከላቸው አልፎ ሲሄደ እንጂ አልያዙትም። በመካከላቸው አልፎ ሲሄድም አላዩትም። ያለ ፈቃዱ የሚሆን ምንምን የለም። በሉቃስ ወንጌል ምዕራፍ 4 ቁጥር 30 ላይ ያስነብበናል። እንዲሁም በባህር ላይ መራመዱን ወይም በማቴዎስ ወንጌል ምዕራፍ 14 ቁጥር 25 ላይ እናየዋለን። ስጋ ግዙፍና በባህር ላይ ውስጥ የሚሰምጥ ሲሆን ረቂቅ መለኮትን ገንዘብ በማድረጉ በባህር ላይ ተራመደ ይለናል። ክርስቶስን ሁለት ባህሪ የሚያደርጉትን አሁንም እንዲህ ብለን እንጠይቃቸው። በባህር ላይ የተራመደው ስጋ ነውን ወይስ መለኮት? ስጋ ነው እንዳንል ስጋ ግዙፍ እንደመሆኑ መስጠም ነበረበት፣ በውሃ ላይ የመራመድ ስልጣን የለውም። መለኮት ነው እንዳንል ለደቀ መዛሙርቱ እየታያቸውና እያነጋገራቸው ያለ ብሎም ጴጥሮስን ወደ እርሱ እንዲመጣ ያዘዘውና ጴጥሮስም በተጠራጠረ ጊዜ መስጠም ሲጀምር እጁን ሲይዘው አይተናል። ታዲያ የዚህ ምስጢሩ ተዋህዶ አይደለምን? አንድ አካል አንድ ባህሪ ማለት ይችናል። እንግዲህ ጌታችን መያዙ፣ መዳሰሱ፣ መገረፉ ሁሉ የፈቃድ እንጂ የውድ እንዳልሆነ እንረዳ። ጌታችን ኢየሱስም ማንን ትሻላችሁ አላቸው። የናዝሬቱ ኢየሱስም ብለው መለሱለት። እኔ ነኝ አላቸው። አሳልፎ የሰጠው ይሁዳም በዚያ አብሯቸው ቁሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላቸው ተመልሰው በምድር ላይ ወደቁ። በዮሐንስ ወንጌል ምዕራፍ 18 ቁጥር 6 ላይ ያስነብበናል። ስለዚህ ሁሉን በፈቃዱ አደረገ እንጂ ያለ ፈቃዱ በፊቱ ለቅጽበት እንኳ መቆም የሚችል እንደሌለ አሳየ። ምንም ምን ሳይነካቸው ወይም የተናገራቸው ሳይኖር እኔ ነኝ ብሎ እርሱነቱን ብቻ በመግለጹ በራሳቸው ግም ብለው በዋህሊት ወድቀዋል። ምንም ሳይገስጻቸውና ማት ሳያመጣባቸው እንዲህ የሆኑ ቢቆጣቸውና ማቱም ቢገልጥባቸው ምን ሊሆኑ እንደሚችሉ ማሰብ ይገባል። ስለዚህ ሁሉም በፈቃዱ አደረገ። ስለዚህ ክርስቶስ ያለሱ ፈቃድ ምንምን የሚሆን ነገር እንደሌለ ያሳየናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ሰአሊተ ምሕረት ምክንያት ሊህም ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት አሜን